በማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ ያን ጊዜ ጻድቃን ባባታቸው ፊት እንደ ፀሐይ ባባታቸው ቤት እንደ ፀሐይ ያበራሉ ወይንም እንደ ፀሐይ ይበራሉ ይላል። ያን ጊዜ ነው እንግዲህ በአባታቸው መንግሥት በእግዚአብሔር መንግሥት በእግዚአብሔር ቤት ጻድቃን እንደ ፀሐይ ይበራሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በአባታቸው በእግዚአብሔር መንግሥት እንደ ፀሐይ እያበሩ ያሉ፣ እኛን እያማለዱ ያሉ፣ ለእኛ ይቅርታንና ምሕረትን እየለም በማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ ያን ጊዜ ጻድቃን በአባታቸው ፊት እንደ ፀሐይ በአባታቸው ቤት እንደ ፀሐይ ያበራሉ ወይም እንደ ፀሐይ ይበራሉ ይላል። ያሉ አባታችን ጻድቁ ታላቁ አባት ነው። ዛሬ ያከበርናቸው አቡነ ገብረ መንፈስ ቅዱስን፣ እንግዲህ እሳቸው ለኛ ለኢትዮጵያውያን ልዩ ናቸው። መላ ኢትዮጵያውያንን ካልማርህልኝ አልነሳም ብለው ራሳቸውን ወደ ታች እግራቸውን ወደ ላይ አድርገው ተዘቅዝቀው ሲጸልዩ፣ ሲለምኑ የነበረ የኢትዮጵያውያንን ክፋት በወቅቱ የነበሩ የኢትዮጵያውያንን ክፋት ተመልክተው እግዚአብሔር እንደተቆጣ እግዚአብሔር ሊያጠፋቸው እንዳሰባውቀው እነዚህን ኢትዮጵያውያን በሙሉ ካልማርህልኝ አልነሳም ብለው ለኢትዮጵያ የጸለዩ ታላቅ አባት ናቸው። በበረሃ የኖሩ እየጸለዩ ከአራዊት ጋራ ከአንበሳ ጋራ ከነብር ጋራ። እንግዲህ በስዕላቸው ላይ እንደምትመለከቱት ብዙ አንበሳዎች ብዙ ነብሮች ከእሳቸው ጋር ይታያሉ። የእሳቸውን የሚመገቡት የእሳቸውን የእግራቸውን ትቢያ እየተመገቡ ይኖሩ ነበረ ነውና እንስሳት ሳይቀሩ ለአባታችን ለአቡነ ገብረ መንፈስ ቅዱስ ተገዝተውላቸዋል ማለት ነው። ጉዳት አላደረሱባቸውም። በመጽሐፍ ቅዱሱም ላይ እንደተቀመጠው እንግዲህ ተኩላውንና እባቡን ትረግጣላችሁ፣ ዘንዶንም ትረግጣላችሁ፣ እባቡንም ትረግጣላችሁ ተኩላውንም ትረግጣላችሁ አንበሳውንም ትረግጣላችሁ፣ አይጎዷችሁም እንደተባለው ሁሉ እሳቸው አንበሳውም አልጎዳቸውም፣ ዘንዶም አልጎዳቸውም፣ የዱር አራዊትም እሳቸውም አልጎዷቸውም። ለምን? ኢየሱስ ክርስቶስ ከሳቸው ጋር ስለሆነ፣ የእግዚአብሔር መንፈስ ከእሳቸው ጋር ስለሆነ፣ ዘወትር የሚጸልዩ የሚለምኑ ስለሆነ አይደለም ለራሳቸው አይደለም፣ እሳቸው የጸለዩት ለመላ ኢትዮጵያውያን ነው የጸለዩት ማለት ነው። ዛሬ እንደ አቡነ ገብረ መንፈስ ቅዱስ ያለ አባት ለእኛ ለኢትዮጵያውያን የሚጸልይ ያስፈልገናል፣ እግዚአብሔር እንዳያጠፋን። እግዚአብሔር በክፉ አይፈትንም። ነገር ግን እርኩስ መንፈስ ሀገራችን ኢትዮጵያን እየፈተነበት ያለበት ወቅት ነው ያለው እና ከዚህ ፈተና እንዲያወጣን እንዳቡነ ገብረ መንፈስ ቅዱስ ያለ አባት የሚጸልይ ያስፈልጋልና እግዚአብሔር አምላካችን እንደ እርሳቸው ያሉ አባቶችን ሰጦን ጸለየውልን። ኢትዮጵያ ሀገራችን ሰላም፣ ፍቅር፣ አንድነት እንዲኖራት የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። የጻድቁ የአባታችንን መረዴትና በረከት ከሁላችን ጋር ይሁን። ዛሬ ሁላችሁም የአባታችንን በረከት ተካፋዮች ሆናችኋል። ደስ ሊላቸው ያስፈልጋል። ዛሬ የተሰበሰብ ነው። በአባታችን በአቡነ ገብረ መንፈስ ቅዱስ የተሰበሰብ ነው። ለእሳቸው ደግሞ ቃል ኪዳን እግዚአብሔር አምላካችን ሰጥቷቸዋል። ስምህን የጠራውን ያለው አቡነ ገብረ መንፈስ ቅዱስ ብሎ የጠራውን ስምህን የጠራውን በአንተ ስም የተራበውን የተጠማውን ያጠጣ፣ የተራበውን ያመላ፣ የታረዘውን ያለበሰ፣ መልካም ነገርን ያደረገውን ሁሉ እምርና ያለው እስከ አስራ አምስት ትውልድ ነው የሚለው እንደውም እስከ አስራ አምስት ትውልድ ድረስ እምሩን ብሎ እግዚአብሔር አምላካችን ቃል ኪዳን የገባላቸው። አው ከእግዚአብሔር ጋር የሚነጋገሩ የተነጋገሩ። ስለዚህ እሳቸውን ስንቀበል ደግሞ ኢየሱስ ክርስቶስን ተቀብለናል ማለት ማለት ነው። ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ነው የሚለው እሳቸውን ተቀብለናቸዋል። የእሳቸውን ዋጋ ዛሬ አግኝተናል ያለምንም ጥርጥር ማለት ነው። የአባታችን ዋጋቸው ምንድን ነው? የእግዚአብሔር መንግስት መውረስ ነው። እኛም ዛሬ የእግዚአብሔር መንግስት መውረስ ብዙም ታውረድ ወተን ወርደን በዚህ ደረጃ ደርሰን ዛሬ እሳቸውን ነብዩ፣ ጻድቁን ተቀብረናቸዋልና እግዚአብሔር አምላካችን የጻድቁ ረድኤትና በረከት ከሁላችን ጋር ይሁን። አሁን እንግዲህ ይሄ ቦታ ከፍ ከፍ እያለ ነው ያለው። በእውነት እያደገ ያለው ገና በእርግጥ ብዙ ያልተሰሩ ነገሮች አሉ፣ ግን እግዚአብሔር ታምራቱን እያሳየ ያለበት ቦታ ነው። በእውነት በዚህ በአንድ ወረዳ ውስጥ ሁለት ቦታ ላይ ዛዜ መጥምቀ መለኮት ቅዱስ ዮሐንስ ላይ እግዚአብሔር ታምር እያደረገ ነው። ደንብ ሌኦሳ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንም በጸበሉ እግዚአብሔር ታላላቅ ታምራትን እያደረገ ነው። ይህንን ያደረገንን እግዚአብሔር አምላካችን የተመሰገነ ይሁን። ዛሬኛ እበራችን ላይ ጸበል አለ ፈውስ አለ ማለት ነው። እበራችን ላይ አጠገባችን፣ ከደጃፋችን ላይ ፀበልን እግዚአብሔር ሰጥቶ እየፈወሰን ያለው ከሩቅ ቦታ ሰዎቹ እየመጡ እየዳኑን ያሉ። እዚህ ያለን ሰዎች ግን ብዙዎች ላንፈወስ እንችላለን፣ ስለማናምን ማለት ነው፣ ስለምናቃልል ማለት ነው። ግን ከጅ ቦታ እየመጡ ከሩቅ ሀገር እየመጡ እየተጠመቁ እየተፈወሱ አምነው እንደ እምነትሽ ይደረግልሽ እንደ እምነት ይደረግልን ነው። እግዚአብሔር አምላካችን የሚያለው እንደ እምነታችን ነው፣ ፈውስ እንደ እምነት ነውና እንደ እምነታቸው ሰዎች ሁሉ እየተፈወሱ ነው ያሉ። ይሄንን ፀበል እግዚአብሔር አምላካችን ይጠብቅልን። በዚህ ቦታ የሚያገለግሉትንም ካህኑንም እግዚአብሔር ይጠብቅልን፣ ማይበረካይናቱን በዚህ ቦታ የሚያገለግሉትን ሁሉ እግዚአብሔር አምላካችን ይጠብቅልን። ቅድም እንደተነገረው አባ ክንፈ ገብርኤልም ኢየሩሳሌም ሄደው መጥተው በረከት ተሳልሞ መጥተዋል። ትልቅ በረከት ነው ያገኙት ማለት ነው። አባታችንም መጋቤት ሴት አባ ልሳነ ወርቅም ደብረ ሊባኖስ ሄደው ምንኩስናን ተቀብለው ነው የመጡ የሚያገለግሉት። እንግዲህ በአንድ አጥያ ነው እነሱ እንዲህ የተመካከሩ ይመስላል። በእውነት የበረከት መሽቀዳደም ነው የሚመስለው። እሳቸው ስራ አስኪያጁ ወደ ደብረ ሊባኖስ ሲሄዱ፣ ደግሞ አባ ክንፈ ገብርኤል ደግሞ ወደ ኢየሩሳሌም በጣም የሚደንቅ ነገር ነው። አይደለም እንዴ! ይህንን በረከት እንዲያገኙ የፈቀደ አምላካችን ለእግዚአብሔር አምላካችን እስቲ ክብር ምስጋና አድርሱለት። እንግዲህ እንደሚታወቀው ከትናንት ጀምሮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰበካ መንፈሳዊ አጠቃላይ ጉባኤ በመንበረ ፓትሪያርክ እየተካሄደ ነው ያለው የሀገረ ስብከታችን የስራ ኃላፊዎች ከብፁነታቸው ጀምሮ አባታችን ማለት ነው ብፁ አባታችን አቡነ ኤልያስም በዚያው በመንበረ ፓትሪያርክ በስብሰባ ላይ ነው የሚገኙት ያው እንግዲህ መላው ማኅበረ ምእመናን እንግዲህ እዚህ መጥተው ዛሬ ቢያስተምሩም ቢባርኩ ደስ ይላቸው ነበረ፣ ግን ስብሰባ ስለሆነ ልጆቼ ባላችሁበት እግዚአብሔር ይባርካችሁ ብለዋል። ዝቅ ብላችሁ የአባታችን በረከት ተቀበሉ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ ብለዋል። በጸሎት ከናንተ ከእናንተ ጋር ነው ብለዋል። እንግዲህ በዓሉም እግዚአብሔር አምላካችን የሰላም የፍቅር የደስታ በዓል ያድርግልን። ከዚህ ዕለት ለዛሬ ዓመት በሰላም በፍቅር በአንድነት ያድርሰን። እግዚአብሔር አምላካችን የሰጣችሁትን ሁሉ በረዴትና በበረከት አትረፍርፎ ጓዳችሁን ይሙላልን። ልጆቻችሁን ያሳድግልን። ሕፃናቱን ያሳድግልን። የታመሙትን እግዚአብሔር አምላካችን ምረቱን ይላክልን። የሞቱትን ደግሞ ውሎኖቻችንን በአብረ በይስቅ በቆማ ተገብ ያስቀምጥልን። ከአቡነ ገብረ መንፈስ ቅዱስ ከአባታችን ከጻድቁ ረድኤትና በረከት እንዲያሳትፈን እግዚአብሔር አምላካችን እንዲብረና እናመሰግነዋለን። አባታችን ሆይ ወይና አባታችን ሆይ በሰማያት የምትኖር እንደሆነች፣ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛ የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ለመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን አዴታችንና ያሳሰሪን ዘንድ ዛሬም ዘወትርም

የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ ሕብረት የእናታችን የቅድስት ድንግል ማርያም አማላጅነት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ከሁላችሁ ጋር ይሁን። ማይሰራት ያት እግዚአብሔር ፍታ እግዚአብሔር ይባር